ተስፋ ለቆረጣችሁ፣ ተስፋ እንዳትቆርጡ ልንገራችሁ። ዛሬ ነገ አይደለም፣ እውነቴን ነው የምነግራችሁ። እኔ መሽም እየሳኩ መሽም፣ ያው አታምኑኝም እንጂ ማለት ነው። ተስፋ እንዳትቆርጡ፣ እውነት እንዴኔ እንዴኔ ተስፋ የቆረጠ የለም ነበር ካሁን ቀደም። ከዚህ በኋላ አገሬ ልግባ ብዬ ተስፋ ቆርጬ ማለት ነው፣ ምርር ብሎኝ ኑሮ ኑሮ ምርር ብሎኝ ምናምን ማለት ነው። አሁን ግን እየጣፈጠኝ ነው ነው የምላችሁ፣ እውነቴን ስነግራችሁ እየጣፈጠኝ ነው። እኔ ብቻ የጎደለኝ ነገር ምን እንደሆነ ታውቃላችሁ? ቸገር ያለኝ ነገር ለሰው ማይነገር ምን እንደሆነ ታውቃላችሁ? ጋይስ ቸገረኝ እኮ እስቲ ልንገራችሁ። ዛሬ እንደ ውልቅ አድርጌ ልንገራችሁ። ቸገረኝ ስላችሁ በምክንያት ነውና፣ ምን ቸገረሻዩ እየበሉኝ የቸገረኝን ነገር ልንገራችሁ። እኔ መሽም ከእናንተ ደብቂያችሁ አላቀ አይደለም ምንድ ነው አሁን ትልቅ ጉዳዩና ትልቁና ትልቁ ዋናው ነገር ያሳስበኝና አልሳካልኝ ያለው ምክንያቱ ምን እንደሆነ ልንገራችሁማ። ተውኝማ፣ አልተሳካም፣ አልተመቻቸልኝም፣ ጎደለኝ የሆነ ነገር ማለት ነው። ምንድን ነው የጎደለኝ መሰላችሁ? ካሜራማን ጎደለኝ። ከሚራማን ባንዲጄ የባንዲጄ መነሳት መቀረጹ ግራ ገባ በቃ ስለዚህ ህን ያሁን ካሜራማን እኔን የሚቀርጸኝ ምን ላድርግ መከፍለው ደግሞ የለኝም በዛ ላይ ደግሞ ይሄው ከሳውዲ አረቢያ ጀምሮ እኔ ጋር ቸክ ያለ ስልክ አለ ገና ይሄ ይቀየራን በሉ እና ብዙ ሰላም አለይኩም ረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ ዳና ናችሁ ባላችሁ ሁኔ አልহামዱሊላህ ሰላም ነኝ ውድ ቤተሰቦች ዴና ናችሁ እንዴት ናችሁ ነው ያለውላችሁ በጣም ሰላም ነኝ ዛሬ ደግሞ የት ነሽ በሉኝ። የት ነሽ መሽሜን የመሐጃ ይሄው ግራ ገብቶን ይላ ዛሬ ደግሞ ይውላችሁ አበባ በሸበረቀበት አበባ መስዬላችኋለሁ። አበባ መስዬላችኋለሁ ነው እምላችሁ። ከጮሬዋ ጋራ ቁጭ ብዬላችሁ የኔ እናቶች እንዴት ናችሁ? ደህና ናችሁ? ጉድ እኮ ነው፣ እንደ ጉድ እኮ ነው። ጋይስ እንደ ጉድ እኮ ነው። እኔ ማለሁላችሁ እንደ ዙም ምችት ብሎኝ፣ ይሄ ምቾት እንዴት ነው ነው? ይሄ ምቾት እንዴት ነው? ሀዩዬ ነው እስተመሸ ነው። ይሄ መዝናናት ይሄ መዝናናት ብቻ እንዲያው ጋይስ ንገራችሁማ እንዲሁ አለም በቃ፣ አይ እንደዚህ ዓለም አለ እንዴ? ግን ዱባይ ውስጥ እንደዚህ አይነት መናፈሻ ዱባይ ውስጥ አይታችሁ ታውቃላችሁ? ጋይስ አ እንደዚህ አሱር ላይ ብቅ ብላችሁ የምትዝናኑበት አላችሁ? ግን አ እንደዚህ እንደ እኔ በቃ ፍክት እንደዚህ የማታ ጮሪ ጋር እንደዚህ ባባ ባባ ባባ ባባ ሆናችሁ እንደዚህ ፍክት የምትውሉበት ቦታ ወታችሁ ታውቃላችሁን? ወቸው ጉድ ወቸው ጉድ ታዩ ያውላችሁ እንግዲህ መታገስ ዋጋ አለው። ሰው ከታገሰ የማያገኘው የማይሆነው ነገር የለም። ገባችኋል? የማያገኘው የማይሆነው ነገር የለም። እኔ ብቻ የጎደለኝ ነገር ምን እንደሆነ ታውቃላችሁ? ቸገር ያለኝ ነገር ለሰው የማይነገር ምን እንደሆነ ታውቃላችሁ? ጋይ ቸገረኝ እኮ እስቲ ልንገራችሁ። ዛሬ እንደው ልቅ አድርጌ ልንገራችሁ። ቸገረኝ ስላችሁ በምክንያት ነውና፣ ምን ቸገረሻዩ እየበሉኝ የቸገረኝን ነገር ልንገራችሁ። እኔ መሽም ከእናንተ ደብቄያችኋል? አቃ አይደለም ምንድን ነው አሁን ትልቅ ጉዳዩና ትልቁና ትልቁ ዋናው ነገር ያሳስበኝና አልሳካልኝ ያለው ምክንያቱ ምን እንደሆነ ልንገራችሁ። ማተውኝማ አልተሳካም፣ አልተመቻቸልኝም፣ ጎደለኝ የሆነ ነገር ማለት ነው። ምንድን ነው የጎደለኝ መሰላችሁ? ካሜራማን ጎደለኝ። ካሜራማን ባንዲጀ ይዤ ባንዲጀ መነሳት መቀረጹ ግራ ገባኝ። በቃ ስለዚህ እኔ አሁን ካሜራማን እኔን የሚቀርጸኝ ምን ላድርግ፣ መከፍለው ደግሞ የለኝም። በዛ ላይ ደግሞ ይሄው ከሳውዲ አረቢያ ጀምሮ እኔ ጋር ቸክ ያለ ስልክ አለ ገና ይሄ ይቀየራን በሉ እና ብዙ ነገር ነው የሚቀየር ያለው ጋይስ፣ ብዙ ነገር ማለት ነው። እና እኔ ዝሮ ዝሮ ተመችቶኛል፣ ግን የጎደለኝ ነገር ቢኖር ግን ካሜራማን ነው የጎደለኝ። እንዲህ ሰዎች አብረውኛ ዞር ሴትዮ የትኮን ኖርማል ትቀርጠኛለች ግን ደግሞ እሷ የቀረጸችኝ አያምረኝም። እንዲ ፈለኩ ተነጋግሬ በእንግሊዝኛ ነው ይሄ ደግሞ ማለት ነው። አክት ስትል እኔ እኔ አክሽን እላለሁ። ገባችኋ? ስለዚህ ታላለፍን እዛ ላይ ጋይስ። እና ምን ልላችሁ ፈልጌ ነው የጎደለኝና የቸገረኝ ነገር ቢኖር ይሄ ብቻ ነው። ሌላው ምቾት እዚህ ድረስ ሞልቷል ነው ማለት ነው። መጨረሻ ይመር ብላችሁ ዱአ አድርጉ ጋይስ። እና ምቾት ጢቅ ነው ጢቅስ ተጢቅ። ይሄውላችሁ ማታ ጮሬ ጋፋው አፈታ ብዬላችኋለሁ ካበባው ጋር ያበባ ክምር ይላችኋል እና ለማንኛውም ይሄን ይመስላል፣ ውዶቼ ማሮቼ ፍቅሮቼ ዘና እያልኩላችሁ ነው። አሱር ላይ ግን መውጣት እንዴት ደስ ይላል ጋይስ! ካበቦቹ ጋር ፍቅት ምናምን ብሎ አሱር ላይ እንደዚህ ብቅላለሁ። ይመቀመጫለዚህ እንትኖች አረፍ መባያለዚህ አበቦቹ መሀከል አረፍ መባያለና አረፍላለሁኝ። ሀዩዬ ካሜራው ቀረበ። ምንድነው ነገሩ? አወፈረች ለምትሉ ደግሞ አልወፈርኩኝም፣ ካሜራማን አጥቼ እንጂ ወፍሬ አይደለም። ሚስጥሩ ልንገራችሁ ብዬ ነው ጋይስ። ወፍሬ አይደለም ግን ካሜራማን ማፌ፣ ካሜራማን። እኔማ ምንም የወፈርኩት ነገር የለኝም፣ እንደዛው ነኝ፣ እንደዛው ነኝ። ሀዩ አትወፍርም፣ አትቀንስም፣ አትጨምርም። ያው ስልሳ ኪሎ ና ስልሳ ኪሎ ና ሁሌም ማለት ነው። ጨመረ ከተባለ ስልሳ አንድ ኪሎ ነው የምትሆን እንጂ ከዚህ በላይ ወጥታ አታውቅም። ለማንኛውም ይሄን ይመስላል ጓደኞች ቼም ወዳችሁ ማለት ነው ባበዎች ማhall ስንምነሸነሽ ያው ሜጣት ቼ ማታ ጮጥ የሞቀን ማለት ነው ጉድ ኮ ነው ጉድ ኮ ነው አለ ዘንድሮ እና ይሄን ይመስላል guys እና እዚ ቁጭ ብየ ነፍስ ፍስ ያለብኝ ነው ከልጅ ከልጅ ጋር ነኝ ማለት ይ ከሚዘው ልጅ ጋር አንድ ሁለት ልጅ አላችሁ እና አልহামዱሊላህ ረቢል ዓለሚን ተስፋ ለቆረጣችሁ ተስፋ እንዳትቆርጡ ልንገራችሁ ዛሬ ነገ አይደለም እውነቴን ነው የምነግራችሁ እኔ መሽም እየሳቅኩ ምሽም ያው አታምኑኝም እንጂ ማለት ነው ተስፋ እንዳትቆርጡ እውነት እንደኔ እንደኔ ተስፋ የቆረጠ የለም ነበር ካሁን ቀደም ከዚህ በኋላ ሀገሬ ልግባ ብዬ እየተስፋ ቆርጬ ማለት ነው መረር ብሎ ኑሮ መረር ብሎ ምናምን ማለት ነው አሁን ግን እየጣፈጠኝ ነው ነው የምላችሁ እውነቴን ስነግራችሁ እየጣፈጠኝ ነው እና ተስፋ ለቆረጣችሁ ውዶች የማሮች ተስፋ እንዳትቆርጡ ነገ ሌላ ቀን ነው እውነት የሚያመጣላችሁን እሱ አይታወቅም ና ዱአ ብቻ አድርጉ ጋይስ ዱአ ብቻ ነው የሚያስፈልገውና ምን ልበላችሁ እንዴ ምጭት ያለ ነገር ይስጣችሁ በነገራችሁ ላይ ተስፋ ለቆረጣችሁ የመዲያም ቤት ምርር ላይ አረጋችሁ በተለይ ዱባይ ላይ ወይው ዱባይ ላይ ወይው ዱባይ ላይ ምን አይነት መዲያም ነው እኮ ጥሩ መዲያም ያለ ያለስ ተማይመስለ ድረስ ነበር ምርር ያለኝ ሁኔታ ይሄን ነው እምገባበት አጥቼ ምናምን ማለት ነው ግን አሁን አልহামዱሊላህ ረቢል ዓለሚን ለሱ መስጋና ሽኩር ይገበው ይስቃል ልጅ አያችሁዋ ማልহামዱሊላህ እያልኩ ነው ባባያ ታሽማታከው እና አልহামዱሊላህ ነገ ሌላ ቀን ነው ነገ ሌላ ህይወት ነውና ተስፋ እንዳቆርጡ የመዲያም ቅመሞች አይዟችሁ፣ በርቱ፣ ጠንክሩ። ቢከፋችሁ ራሱ ማለት ነው ዛሬ ነው የሚከፋችሁ፣ ነገ አይከፋችሁም። እውነት ይህን ነው እና ከኔ ተማሩ፣ ተስፋ ለመቁረጥን ከኔ ተማሩ። እንዳትቆርጡ ተስፋ ነው ምላችሁ የተመቻቸውን ብቻ አይሰጣቸው። እርግጥ ዱባይ ላይ መልካም መዲያም ይኖራል ብዬ አስቤ አላውቅም ነበር። የእኔ መዲያም ደግሞ እንዲህ ከምትል እንዲህ እኔ ብበላላት ነው ደስ የሚላት። እውነት ይህን ኮ ነው እኔ ብበላላት ነው ደስ የሚላትና እንደዚህ አይነት መዲያም አገኘሁኝ ይላችኋለሁ። ተመስገን ነው፣ ተመስገን ነው እውነት ተስፋ ያልቆረጠች ነፍስ ገና ብዙ ነገር ትደሰታለች። እና እኔ ተስፋ ባለ መቁረጤ እንትን ብያለሁ። እና ደግሞ አንድ ቦታ ቸክ ብላችሁ ወይኔ ወይኔ ወይኔ ማለት አያዋጣም። እውነቴን ነው። ዞር ዞር በሉ። ሁልጊዜ እንደዚህ አንገጣችሁ እንደዚህ የምታው ከሆነ ይሄን እንትናችሁን፣ አንገታችሁን ያማችኋል። እንዴት ስትሉ ደግሞ ሌላ አለም ነው የሚመስላችሁ። እውነቴን ነው፣ እና ስዶ ገብታችኋል ዞር ዞር በማለቴ ነው ደህና ነገር ያገኘሁት ልላችሁ ፈልጌ ነው። እውነቴን ነው። አንድ ቦታ ተቀምጬ እኔ እናቶች፣ ልሞት እኮ ነበረ። ኩላሊቴ ጦሽ ልል፣ እግሬ እግሬ ተንቀጥቅጦ፣ ወላ አዚ አልሐምዱሊላህ ረብ ዓለሚን። እንቅልፍም ጠገብኩኝ፣ እንቅልፍ ጠገብኩኝ፣ መሄድ ጠገብኩኝ፣ መዝናናት ጠገብኩኝ። እውነቴን እኮ ነው። እነሱ በዞሩበት ሁሉ አብሬ መዞር ሆነ ስራዬ። በረጉድ እንደውኩ የእሱ ስራ እኮ ሲያመጣው እኮ፣ ልንገራችሁ፣ እውነት እሱ ምቾት ሲያመጣ ምንም ግድ የለውም ዝም ብሎ ብቻ ያመጣዋን እውነቴ ነው የምነግራችሁና ውዶች ማሮች ፍቅሮች የምቾት ኑሮ የማታ እንጀራ ይስጣችሁ አሁን ማታ ላይ ነው አሜን በሉ የማታ እንጀራ ይስጣችሁ ተመልከቱ እና የቸገረኝ ነገር ቢኖር ይሄ ብቻ ነው ለኔ የቸገረኝ ነገር ይሄ ብቻ ነው የጎደለኝ ነገር ማለት ነውና ይሄንም ያስተካክልልኝ ሲቀጥል ነገር ደግሞ ሲቀጥል ሲቀጣጥል ደግሞ። የተመቻቸ ኑሮ ይስጣችሁ ማሮች፣ ፍቅሮች፣ የማታ እንጀራ ይስጣችሁ። አሁን ማታ ላይ ነውና የማታ እንጀራ ይስጣችሁ። የእኔ እናቶች እወዳችኋለሁ፣ በጣም አድርጌ ነው የምወዳችሁና የከፋውንም ያግራላችሁ ምቾትን፣ ምቾት ይበላችሁ። የመዳም ቀመሞች ይገባችኋልና ማለት ነው፣ ወላሂ ይገባችኋል የእኔ ምርጦች። እና ይህን ይመስላል እኔ ማሮች፣ እኔ ውዶች። እኔም እንግዲህ ቁጭ ብዬላችኋለሁ እዚህ ቦታ እና ዘና እያልኩላችሁ ፈታ እያልኩላችሁ ነው ውላችኋለሁ። ምን ሆንክ? ምን ሆንክ? የእኔ አባት ምን ሆንክ? የኔ ብር የኔ ዓለም ምን ላርግ? የእኔ መዝናናት የኔ እፎይታ ምን ልሆንልህ? ቆይ ይሄንና እና ይሄን ነው ስለማማሮች ፍቅሮች። ለማንኛውም ሰላማችሁ ብዝዝት ይበልልኝ እንግዲህ የማታ በአበባ ታጅቤ ላችኋለሁ አለው ገደፍ ብዬ አበባውን ምናምን ይላችኋል ና ይመቻችሁ፣ የኔ ምርጦች፣ የኔ እናቶች ሰላሙን ሁሉ ለእናንተ ተመኘሁላችሁ። ምቾታችሁ ይብዛ፣ ሰላማችሁ ይብዛ። የመዳም ቅመሞች ይገባናል ና ማለት ነው። ወይ የሚሰማው እንዴት ደስ እንደሚል ንፋሱ ሹጉሲነት እንዴት አባቱ እንዴት ደስ እንደሚል አጠይቁኝ እና እዚህ ቦታ ነኝ እላችኋለሁ። በአበቦች መሀል ስንምነሸንሽ ደስ ሲል እናቶቼ፣ ፍቅሮቼ፣ ማሮቼ ይህን ይመስላል እንግዲህ ካዩቲና አበባዋ እንዴት አባቱ ደስ እንደሚለህ ያበባ ማለት ነው። ቅምቅም የሚያደርጋለ ደግሞ ሁልጊዜም የሚያጸደዋለ። ይሄን እንግዲህ ማለት ነው። ደስ ነው የሚላችሁ ሽታው ምናምን ራሱ። እውነት እንዲዚህ እንዲ አበባ ፈክት ያለ ነገር ይስጣችሁ ማሮች፣ ፍቅሮች፣ የኔ እናቶች ይገባችኋልና ማለት ነው። ሰላም አሲዛ ሰላም አለይኩም ወራህመቱላሂ ወበረካቱ